ማለት በልጅነታቸው ጀምሮ ቂመሃ ሲሰለፉ ቃን በጣም ዱዐ ያደርጉ ነበረ። ብስሚላህ ወሰላቱ ሰላሙ አላ ረሱሊላህ ኢስላምን ለማፍረስ ሰዎች ይህን ያህል ይሰራሉ። ድፍር ብለው አይናቸውን በጨዋጥበው እግል የሚባሉት ሸህ እኮ ወይንም ወልይ ለዚህን ያህል ዘመን እኮ ሀልዋ ማለት በሚስጥር የሆነ ቦታ ነው ያሉት፣ አይታወቅም እያሉ ነው ያገለሰብ ያለበት። ሰውየው ምንድን ነው የሚሰራው ሲባል ይሄ ሰውዬ ይተርክለታል። እንግዲህ እሱ ተከታይ ምን ሲል ጢምሃ ሲሰለፉ ጫት ሊቅሙ ሲሰለፉ እንዲ እንዲ አይነት ሰው ነበሩ። እንግዲህ ጫት እንደሚታወቀው ከሙስሊሞች ጋር ምንም ግንኙነት የለውም። ከኢስላም ጋር የሚያገናኘው አንድም ነገር የለም። ሙስሊሞች ግን አላዋቂ ሙስሊሞች ይህንን ነገር ከእስልምና ጋር በማስጠጋት ሕይወታቸውን ሲያበላሹ ይታያል። ጫት አዑዙ ቢላህ የሚባል ጉዳይ ነው። በአላህ እንጠበቃለን። ከዚህ መርዛም አረንጓዴ ቅጠል ሙስሊሞችንና አገራችንን ካበላሻው ነው የምንለው የመጣ አንተ ኪታብ አትቀራም? እንዲህ እያለ ሲያመራቸው ጀዘብ ሲሉ ነብዩ መጥተው ጅላኒ መጥተው አይዞ ለወደፊት ሙፍቲ ተቀምጦ አንተን የምትፈቷ የምትሰጠው እያሉ ይመልሷቸው ነበረ። ሁለተኛ ቀጠለና ምን አለ? ኪታብ አትቀራም ወይ ሲሉት ሰዎች ጀዘብኩ ይላል። ጀዘብት ማለት ምን ማለት ነው? ይሄ እንዲህ አንዳንድ ሰዎች ወጣ ወጣ ያለ አበድ አበድ ያለ ስራ የሚሰራቸው አሉ። ከሰው ተገንጥለው የጫት እንጨት እየለቀሙ በየቦታው የሚዞሩ የሚያወሩት ነገር ማይገባ የእብድ ወሬ የሚያወሩት ሰዎች ሰዎች ለምንድን ነው እውቀት ማትቀረው የሸሪአ እውቀት ማትማረው ሲሉት ጀዝብ ያለሁ ይላል። ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ደግሞ ለዚህና ለመሳሰሉት ሰዎች ምን መልስ ይሰጧቸዋል? ጠለበቱል ዒልሚ ፈሪደቱን ዓላ ኩሊ ሙስሊሚን ወሙስሊማ እውቀትን መፈለግ እኮ በእያንዳንዱ ወንድ እና በእያንዳንዱ ሴት ሙስሊም ላይ እኮ ግዴታ ነው አሉ። ሰዎች አሁንም እየመጡ እውቀት አትማርም ወይ ብለው ሲረብሹት ይህን ግለሰብ፣ ግለሰቡን አብድልቃድር ጄይላኔ መጥተው አናገሩት ይላል። አብድልቃድር ጄይላኔ ሲጀምር አይመጡም። ኢራቅ ውስጥ የተቀበሩ ግለሰብ ናቸው። ሰው ደግሞ ከተቀበረ በኋላ የቅያማ ቀን እንጂ የሚወጣው ከቀብሮ አይወጣም። መጥተው ምን አሉት ነው የሚለው ለወደፊት ሙፍቲዎች ተቀምጠው ፈትዋ የሚሰጡ ሰዎች ተቀምጠው፣ አንተነ ፈትዋ የምትሰጠው ብሎት ሄደ። አብሽር አለው። ጥያቄያችን ምን ይሆናል? ያለ እውቀት ፈትዋ መስጠት ይቻላል ወይ ነው? አይቻልም። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ምን አሉ? አንድ ግለሰብ አንድ ሶሃባ በሳቸው ዘመን ጭንቅላቱ፣ ይቆስልና ሁለት ግለሰቦችን ይጠይቃቸዋል። ምን ሲል፣ ጀናባ ሆኜ አድር ያለው ሰውነቴን ልታጠብ ወይ ሲላቸው፣ ታጠብ አሉት። ፈትዋ ሰጡት፣ ያለ እውቀታቸው ውሃ ጭንቅላት ውስጥ ገባና ሞተ። ነቢዩ ሰለላሁ አለይህ ወሰለም ይሄን ሲሰሙ ምን አሉ? ቀተሉሁ ገደሉትን፣ ቃተለሁም ላህ አላህ ይጋደላቸው አሉ። ካላወቁ አይጠይቁም ነበርን አሉ። ይሄ ግለሰብ ከየት አምጥቶ ነው ፈትዋ የሚሰጠው? ያለ እውቀቱ ማለት ነው። መጨረሻ ጊዜ ተጀዘብኩኛል። አንድ አሊም ደግሞ ሲለቅፈኝ፣ በዚህ ጊዜ የተጀዘብኩ ጊዜ ነቢያት ሰለላሁ አለይህ ወሰለም መጡና እንግዲህ አንተ እንግዲህ ሙፍቲ ብላ ተቀምጡ አንተነህ ፈቷ የምትጠየቀው ስተነምኑ አብሽር አይዞህ ቀጠለና፣ አሁንም ምን አለ ነቢዩ መጥተው አብሽር አሉኝ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የትም አይመጡም። ራሳቸው ተናገሩ መቼ እንደሚመጡ። የቅያማ ቀን መጀመሪያ ቀብር ተከፍቶልኝ እምወጣው እኔ ነኝ አሉ። ከዛ ውጭ ከቀብራቸው በፍጹም አይወጡም። አገራችንም ላይ ሰዎች በማሀይምነት ምን ያደርጋሉ? ጥምጣም ሊጠመጥሙ ይችላሉ፣ ግን ማሀይሞች ናቸው። ብድግ ይሉና መርሃባ ነቢይ መርሃባ ነቢዩ እንኳን እንደናመጣችሁ ይሏቸዋል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የትም አይመጡም። እዚህን ጊዜ ምን አልኩኛሉ ጌታ እንግዲህ ወደ ቦታዬን አሳየኝ። የቀልቻ ማማረር ቀልቻ ሊሰደብ አስቸገረኝ ስሜን አልኩኛሉ። የዚህ ጊዜ ሳትን የሚባለውን ጅነትን ገልጥ አድርጎ አሳያቸው። ቀጠልና ይሄ ግለሰብ ስለዛ ሰውዬ ሲናገር ምን አለ ጌታዬ እንግዲህ ሰው ላስቀምጥ ብሎኛል። ቦታዬን አሳየኝ አለ። አላህ ደግሞ

አላሁ ስብሓነሁ ወተዓላን ማለት ነው። ኢና ሊላሂ ወኢና ኢለይህ ራጅዑን። እነዚህ ዱርዬዎች ናቸው እንግዲህ የሃይማኖቱ ጠበቃ ነን የሚሉት ሰው ጀነትን ሲያሳየው አልሐምዱሊላህ ይላል አይደለ? ነቢዩ ሰለላሁ ዓለይሂ ወሰለም የጀነት አንቀጾች ሲጠቀሱ በደስታ ጌታችንን፣ ጌታ ሆይ የጀነት አድርገን ይሉታል። እነዚህ ደፋሮች ደግሞ ምን ይላሉ? አህያ ሰረበት። አህያ ስለሆኑ እኮ ነው። እነዚህ ሰዎች ከአህያ ይባሱ የተረገሙ ሰዎች ስለሆኑ ከአህያ ጋር ግንኙነት አላቸው። አህያ እሰርበት። እሺ እናንተ ታዲያ ምን ነው የምትፈልጉት? ራሱ ቀጠለና ምን አለ? ሰይድ ሳፊ ማለት የዝን ጊዜ ሳፍን አመጣና እንዲህ አድርጎ ነቢያችን ላይ ቤተ መቅዲስ እንዳመጣላቸው ፍልስጤንን እንዲህ አድርጎ አላ አመጣና አሳያቸው። ይሄነው ሀገር ብሎ ሀገራቸው ተቀምጦ ኸልዋ ገብቶ ሰላሳ አርባ ዓመት በላይ ኸልዋ በመግባት የታወቁ ትልቁ ግታው ሰይድ ሳፍ ይባላሉ። ኸልዋ ከገቡ እንግዲህ አርባ ምናምን ዓመታቸውን ከስልሳ ዓመት በላይ አስቆጥረዋል። እንዲህ እንዲህ እንዲህ አሉና ሳፍ የሚባል አገር ተሰጣቸው። ከዛም እዛ ሆነው

ወላሂ ነው ምላችሁ፣ አንድ ሰው ድፍን 24 ሰዓት ካልተኛ ምን ይሆናል? ይወድቃል አይደለ? በ24 ሰዓት ውስጥ ስንት ሰከንድ እንዳለ ታውቃላችሁ? አንድ ጊዜ ደግሞ ላኢላሃ ኢለላህ ማለት ስንት ይፈጃል? ሁለት ሰከንድ ይፈጃል፣ በትንሹ ማለት ነው። ስለዚህ ስድስት መቶ ሺህ እላለሁ ካለ ውሸት ነው። ምክንያቱም በቀን ውስጥ አልተኛም እንኳን ቢባል 24 ሰዓቱን እሺ፣ 86400 ሲካፈል ለሁለት የምትመጣውን አርባ ምናምን ሺ እንጂ ዚክር ሊል የሚችለው እሱንም አይችልም። ለምን? ለሰላት ማቆም አለበት፣ ለሽንት ቤት፣ ለምግብ፣ ለእንቅልፍ ጊዜ መስጠት አለበት። እነዚህ ሰዎች ባህታዊነትን እስልምናችን ላይ ሊቀላቀሉ ነው እየሞከሩ ያሉት። አንዱ ግለሰብ ምን ብሎ ነበር? በነቢዩ ሰለላሁ አለይሂ ወሰለም ዘመን እኔ መቼም ቢሆን ላልተኛ ድፍ ለሊቱን አላህን ስገዛበት ላድር አለ። ነቢዩ ሰለላሁ አለይሂ ወሰለም ምን አሉ? ከእኔ ሱና ያፈገፈገ ከኔ አይደለም አሉ። እነዚህ ሰዎች ከእሳቸው ላለመሆን ነው የለይት ተቀን ጥረታቸው እንጂ የእሳቸውን ሱና መከተል ቢፈልጉ ኖሮ እሳቸው የሰሩትን ብቻ ይተኙ ነበረ። የሰው ልጅ ደግሞ እንደሚታወቀው ይተኛል ለሀጃየሚጀብት ለቤተሰቦቻቸው ለአሟት የሚጀብቱላዛ ቀጠለና ምን አለ ይሄ ግለሰብ፣ እኚህ ሰውዬ የሚያደርጉት ዚክር እኮ ለሰው ደግሞ ጀባ የሚሉት ነበር አለና፣ ቀጠለና ምን አለ ለአህያም ደግሞ ጀባ የሚሉት አለ አለ። ኢና ሌላሂ ወኢና ኢለይሂ ራጅዑን ለአህያ አሁን ዚክር ጀባ ይባላል? አህያ የሆነ ጭንቅላት ያለው ሰው ካልሆነ በስተቀር ይህንን የአህያ አስተሳሰብ ኢስላም ውስጥ ለመጨመር የሚሞክረው እንግዲህ በእነሱ ነው ያለ ነው የሚባል ወዴም ሁሉ ጠቅጥቀው አርሻ አደባባይ የዘለቁ። ቀጠለና ምን አለ አርሻ አደባባይ የዘለቁ ወልይ ናቸው አለ። ውሸት። አላሁ ስብሓነሁ ወተዓላ ነቢዩ ሙሐመድን ሰለላሁ ዓለይሂ ወሰለም ነው ከጅብሪል ጋር በጅብሪል አማካኝነት እንዲያርጉ ያደረጋቸው። ዛሬ ሀገራችን ላይ ስንት ውሸታሞች አሉ። እግል የሚባሉት ሸህ እኮ አርሽ ደርሰው ሰግደው መጥተዋል ይላሉ። ውሸት ነው ይሄ የሰይጣን ስራ ነው። ሐታ ነቢዩ ሙሐመድን ሰለ ላሁ ዓለይሂ ወሰለም ጅብሪል ይዟቸው ሲሄድ ማለት ነው። ተጠየቀ የመጀመሪያው ሰማይ ላይ ሲደርስ ማናህን ተተባለ። ጅብሪል ነኝ አለ። ማን አብሮህ አለ። ሙሐመድ አብሮኝ አለ። ተጠርቷአሉ ወይ? አዎ ተጠርቷአሉ ወይ? ተከፈተልን። ሰባቱንም ሰማይ በዚህ መንገድ ወጣናሉ ስለዚህ እስላም ላይ መዋሸት ከባድ ያስከፍላል። እንጠንቀቅ። ጌታው ሰይድ በአክላቃቸው ከነብዩ ኮቴ የሚያው ልክ እንደ ሶሃባ ነብዩ አንድ ላይ ቁጭ ብለው እንደሚያናግሯቸው ጌታው ሰይድ ሳፍም ደግሞ ነብዩን በዙሂድ ያነጋግሯቸው ነበር። ዙሂድ እንደ ሰው ተመስሎ ከነብዩ ጋር ዙሂድ ነበር ጨዋታቸው። ይጠይቋቸው ነበረ፣ ይመልሱላቸው ነበረ። ነብዩ የሚባል እሷ ከመሻይኮቻችን ሰምተናል። አስረኛ ነብዩን በአካል ያናገሩ ነበሩ አለ። ውሸት ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ከሞቱ በኋላ ወጥተው ያናገሩት አንድም ግለሰብ የለም። ከሞቱ በኋላ ወጥተው በአካል እሳቸው ማንንም አላናገሩም። እነዚህ ሰዎች ቅጥፈታቸው አያበቃም። በዚህ ኦዲዮ ላይ ወይም በዚህ ቪዲዮ ላይ